ቀን መስጊያን ጥያቄ አለኝ። እሺ፣ ጥያቄስ ምንድን ነው? ብዙ ጊዜ እናንተ ነገር እሰማለሁና ኢየሱስ ክርስቶስ መልእክተኛ ነው ነው የምትሉት የማ መልክተኛ ነው? ኢየሱስ ክርስቶስ የአምላክ የአላህ መልእክተኛ ነው። ኦኬ ያላህ መልእክተኛ ነው፣ ለሙስሊምም ለምንም እሱ የመጣ እዚህ ምድር ላይ ክርስቲያን እና ሙስሊም ምናምን ብለው አላያየም፣ አደለ? ሁሉም ጠቅላላ ሊያስተምር ነው የመጣው። ስለዚህ ለምንድን ነው እናንተ ኢየሱስ ክርስቶስ ያስተማረውን የሱ ነገር የማትማሩት? ምክንያቱስ ምንድን ነው? የትኛው ኢየሱስ ክርስቶስ ያስተማረውን የምንማራለን? ለምሳሌ ምናለ እኛ ምን እኛ የምንማረው ለብቻ፣ እኛ ክርስቲያኖች የምንማረው ብዙ መጽሐፎች አሉ ነው። ከመጽሐፉ ግን የሆሃይ ድሮ መጽሐፍ ሰማንያ አንዱ ነው። እሱ በፍጹም አትቀበሉም፣ አትማሩም። ክርስቶስ እየተናገረ ትንቢት በፍጹም አትቀበሉም። ለምን ኢየሱስ ክርስቶስ እያለ አልተጻፉም? ምንም ይሰማናል። ክርስቶስ ከሄደ በኋላ ነው ሰዎች ተነስተው የጻፏቸው። ይህ ደግሞ እናንተ የምትሉት ትክክለኛው ከሁለቱ ነቢያት ኢየሱስ ክርስቶስና መሀመድ ነው። ከነሱ እናንተ እኛ የምናምነው ክርስቶስ አምላክ ብለን ነው። እሱ የተናገረች እንዴት ሁሉም እየፈጸመ ነው፣ እንትን እያልን ነው። ግን እናንተ ግን የሙሀመድ ብቻ ነው። የሙሀመድ ዋና ትክክለኛ ነው። የኢየሱስ ክርስቶስ ዲ ሁሉም ውሸት ነው። እሱ የተናገረ ሁሉም ውሸት ነው ነው የምትሉት። ስለዚህ ለምን አላህ ከኢየሱስ ክርስቶስ ውጭ አምላክ የለም ብለን ነው የምናምነው። እናንተ ግን ኢየሱስ ክርስቶስ በፍጹም አምላክ አይደለም ነው የምትሉት። አላህ፣ ሌላ አላህ ካለ ለምንድነው ቅድማ ሙሐመድ ያላከ፣ ለምን ኢየሱስ ክርስቶስ ላከ? ፍጥረታችሁም ለምንድን ነው እየተለያየ? ማለት ኢየሱስ ክርስቶስ እዝች ምድር ላይ እንደ ሙሐመድ አይደለም የተፈጠረው። እለያያሉ፣ አንድ አይደሉም። ስለዚህ አባትና እናት አለ ሙሐመድ። ኢየሱስ ክርስቶስ ግን ከእናታችን ከቅድስት ድንግል ማርያም እንደኛ ስጋ ለብሶ እሱ የእኛ እኛ ጥፋታችን ለአንተ ለማለት ነው የመጣ እንጂ እንደ እናንተ አይደለም። ስለዚህ እናንተ ግን ሙሀመድ በወንድ ልጅ ነው የተወለደ። ኢየሱስ ክርስቶስ ግን በፍጹም በወንድ ልጅ አይደለም የተወለደ። ለምን ሊለያይ ለ ልዩነቱ ምንድን ነው? የአምላክ ስራ ነው። ኢየሱስ ክርስቶስ ከሴት ብቻ ያለ ወንድ እንዲወለድ ያደረገው አምላክ ነው እንጂ በራሱ አይደለም እንደዚያ ይሆ ያተለርለ ስለዚህ የምንደነቅበት አምላክ እንጂ ኢየሱስን አይደለም። ምክንያቱም የኢየሱስ ምንም አስተዋጽኦ የለውም በዚያ ላይ የድንግል ማርያምም ምንም አስተዋጽኦ የለውም። እነሆ ከአምላክሽ ዘንድ ጸጋ ተገኝቶልሻል ነው ያላት አይደለ መልአኩ ገብርኤል። ስለዚህ ከአምላክ ዘንድ በመጣ ስጦታ እንጂ ያሁሉ የሆነው በኢየሱስ እኔ በድንግልና መወለድ ይፈልጋለሁ ብሎ አይደለም፣ አያውቅም። ስለዚህ ጉዳይ አምላክ ነው ያን ነገር የወሰነው። ድንግል ማርያምም እንዲሁ እኔ በድንግልና ነው መውለድ የምፈልገው ብላ አይለም። ከአምላክ ዘንድ ጸጋ ተገኝቶልሻል ብላ በአምላክ ፈቃድና ወሳኔ ይሆናል። ስለዚህ ሌላ ነገር ኢየሱስ ክርስቶስ አምላክ መልዕክተኛ እንደሆነ መጽሐፍ ቅዱስ ላይ ተጽፏል። አርለእኛ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንዴት እንደመጣ በምን እንደመጣ እ እናውቃለን ትክክለኛ መንገዱን እናውቃለን። ግን እናንተ የምታምኑት እናንተ የምትሉት እኛ በፍጹም አንቀበልም። ለምን ኢየሱስ ክርስቶስ አምላክ አይደለም። እኔ ብዙ ጊዜ ሰማለሁ፣ በቴሌግራም በግሩፕ በሁሉም እከታተላለሁ። ግን እናንተ የምትሉት በፍጹም እኛ እናንተ የምትጠይቁት ሲመልስላችሁ መልስ በፍጹም አትቀበሉም። ስለዚህ በግልጽ እያለ እዚህ ቦታ አንዱት ምናምን ከተባለ ራሱ አትቀበሉት በፍጹም የእናንተ ብቻ ነው፣ በቃ እውነተኛ መንገድ ማለት ነው።

በስደት ላይ እኔ ያለሁት ባለትዳር ነው። ባሌ ሚናሮ ኢትዮጵያ ነው። አባቴ አሁን በቅርብ ሰዓት ስደት ቁምራ ይመጣል ይመጣል ስልካቸው። ስለዚህ አባቴን ያልኩት በነገራችን ላይ ያለሁት ትንሽ ራቀላለሁ አባቴ ከሚመጣበት ቦታ ነው። እሱ አይሆንም ማለት እኔ እሄዳለሁ፣ አኩ ስለዚህ እሄዳለሁ ብዬ በሄድ አሁን የእሱ ሀራም አለብኝ ብዬ በሄድ፣ የት ለመሄድ አባቴ ለማየት ከየት ምን አልከኝ፣ ከየት ሄደሽ ለማየት አባትሽም አባቴ ጅታ ይመጣልን በቅርብ ሰዓት ኦምራ ማለት ነው። እኔ ያለሁ ትሬድ ነው። ስለዚህ ይቻ ያለሁ ስለ እሱ ደግሞ አይሆንም አለ። ስለዚህ ቃሉና ቅፊ በሄድ በኔ ሀራም ነው ባለሽ ነው አትጀማ አባትሽን ለማየት ያለው አዎ፣ አይሆንም አለኝ። ለምን አይሆን የሚል አይቻልም። ይሄን ማድረግ አይፈቅድለት። ቤተሰብ እንዲቆራረጥ ማድረግ አይሆንም። ቤተሰብ ዝምድናን እንዲቀጣጠል ነው ማድረግ ያለበት እንደው ስለዚህ ይሄን ነገር አላህን ሊፈራ ይገባል ሴት ልጅ አባቷን ከቆየ ካየችው እሱን ለማየት ከፈለገች ባል በዚህ መልካም ነገር ላይ ሊያግዛት ነው የሚገባ ታች ያለ ሊያግዛት ነው የሚገባ እሺ ስለዚህ እኔ ቃሉን ነቅፌ ብሄድ ሀራም ይሆንብኝ ዝም ብዬ ብሄድ ማለት ነው ቃሉን ከማጠፍ መጀመሪያ አረጋባኝና አናግር መሄድ አለብኝ ከእስላም አንጻር ያለውን አስጠጭም ዝምድና ለመቀጠል አላህ የሚያዘው ነገር ነው

ስላማዊ ትምህርት የምትማሪበት ክረብ እንዲያስገቡሽ ና እንድትማሪ እናደርግሻል። ስለሶላት ተነጋገድ ምናም በመማር ሶላትን ትጀምር ያለሽ እንሻላ የቀጣዩ የምታደርጉት እሱ ነው። ፋኪያ የምትለ ኮሜንት ላይ ትታይሻለች። ፋኪያ ወይንም ዚክራ አንድ ቁጥር ዛፍላት እና እነሱ ያገኝሻል። ፎሎ አድርጊያቸው የምትማሪበት ክረብ ያስገቡሻል። ያው ና እያለች እየጻፈ ታይሻለች አላየት ስካው

ልጆች ከሚጨውበት ተራቆችስትገቡ እ አባቴን ለማየት እፈልጋለሁ እያለች ሚስት አባቴን ካየሁት ቆየ ሆን ሳውዲ መጣ፣ እሱን ማየት እፈልጋለሁ፣ ማግኘት እፈልጋለሁ አለች። አንደኛ ረጋ ባለ መልኩ ጠይቄዎች ምናልባት ልህ ውስጥ ገብታችሁ ምናምን እንዳይሆንሽ እህት ትዳራችሁን ወደሚበትን ነገር እንዳይሄድ ሲባል ማለት ነው። ምናልባት አሁን ተቆጥቶ ከሆነ አሁን ካሌች ብለሽ ግግ የሚብለሽበት ታገሽውና እስኪ ጠብቂውና ትዳርሽ ወደማፍረስ ከሚወስደ ይሄ ነገር ሶብር ብታደርጊ የተሻለ ነው። በሚረጋጋ ጊዜ የጠብቀሽው ከዚያ በኋላ የምታይበትን መንገድ ብታመቻቸው የተሻለ ነው። እንደው በፍጹም ጭራሽ አታይም ለሁልጊዜ ብሎ እየከለከለሽ አይመስለኝም። እነዚያ ከሆነ ከቤተሰብ ጋር ዝምድናን እንድትቀጥይ የማይፈልግ ባል ከሆነ አይታልም እነሱን አታይ ማልፈቅ ደግም የዛኔ ይሄ መልካም ነገር ከማድረግ እየከለከላቸው ነው። ስለዚህ በዚህ ጊዜ ከኔና ከባልሽ ምረጭ ብሎ እንትን ማለት አይችልም። ምርጫ ማስቀመጥ አይችልም። ከኔና ከአባትሽ አንዱ ምረጭ ማለት አይሆንም። ማን ነው የሚመረጠው? ከተባለ አባት ነው የሚመረጠው እንጂ እሱ አይደለም። ነብያችን ሰለላሁ ዓለይሂ ወሰለም ከሰው ሁሉ በላይ መልካም ነገር የሚገባው ማን ነው ተብለው ሲጠየቁ፣ እናትነች፣ ከዚህ አባት ብለው ተናግረዋል። አላህ ሱብሓነሁ ወተዓላ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ያለው። አንድ ባል ራሱንና የሚስቱን አባት ምርጫ ላይ ማስቀመጥ የለበትም። ከኔና ከአባትሽ ምረጭ አይባልም። ከኔና ከእናትሽ ምረጭ አይባልም።

ያለ ዘመድ ብቻዋን ልትጓዝ አይገባም ስላሉ፣ ያዘመድ ግዴታ ሀላፍትና አለበት። የመጀመሪያው ማን ነው ከተባለ፣ ከመሐረማ መካከል ባል ካላት ባል ነው። ስለዚህ የመውሰድ ሀላፍትና አለበት፣ ዝምድና እንድትቀጥል ዘንድ ማለት ነው። እሺ፣ ይህንን ግዴታ የሆነውን ተግባር አላህ ግዴታ ያደረገውን ተግባር ዝምድና መቀጠል የሚለውን አትቀጥልም ብሎ ሰውየው እንድትቆራረጥ የሚያደርጋት ከሆነ የዛኔ ፍች የሚያስጠይቅ የሆነ ሰማይ ምክንያት ነው ይሄ። ወደዛ ሳትሄጂ ግን ሰብር አድርጋችሁ ታግሰሽ ምናልባት አሁን ተናዶ ተቆጥቶ ከሆነ ትንሽ ጊዜ ጠብቂና መዘየር የምትችልበትን መንገድ ብታመቻች ተሻለ ነው። ወደ ፍች ቶሎ ሄዱ። እሺ እሺ፣ ጥያቄ እሺ፣ ጥያቄሽ ምንድን ነው? እኔ እንኳን መጠየቅ የፈለኩት ስለወለድ ነበረ። እሺ ሙስሊም ነሽ? እሺ ጥያቄሽ ምንድን ነው ስለወለድ መጠየቅ የፈለኩት ከባንክ ባንክ ለምሳሌ ሴቭ አድርገህ ይሄን የምታስቀመጠው ብር ላይ የሚወልድ ብር አለ አይደለም። አ እኛው ሐራም እንደሆነ ማለት ወለድስ ከባንክ የሚመጣው ወለድ ምንም ማለት ነው። ላይ የሚመጣው አራጣ ማበደር መበደር የሚመጣው ወለድ ነው ሐራም ወይስ? በባንክ ላይ ወለድ በጥቅሉ ሐራም ነው። በባንክ ላይ ያለውም በማበደር በመበደር ላይ ያለውም ወለድ ሐራም ነው። ሁሉ ወለድ ብሎ ማለት ኩሉ ቀርጥን ጀረ ነፍዓን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድሩ አይነት ሁሉ ወለድ ይባላል። ለምሳሌ ለአንድ ሰው አስር ብር አበድረሽው አስራ አንድ ብር አድርገህ ታመጣለህ ካልሽው፣ ያ አንድ ብሩ ወለድ ነው። ያ ነው። በባንክ ቤትም ልክ እንዲሁ አስቀምጣችሁ ትርፍ በየጊዜው የሚያስገኝላችሁ በወለድ የሚቀመጥ ባንክ ከሆነ ሐራም ነው፣ ክልክል ነው፣ አይቻልም። እሺ። ሰላም አለይኩም። አለይኩም ሰላም። እናም ተመሳሳይ ጥያቄ ነበረኝ። እንትን አሁን ለምሳሌ ከባንክ ሂጅራ ባንክ ነው ለስራ ቦታ ነው የምሰራ 500 ሺህ ውሰድና በአመቱ 590 ሺህ ታስገባለህ አሉ። ይሄ እንዴት ይታያል? ሂጅራ ባንክ እንደዚህ የሚያደርገው አዎ ሂጅራ ባንክ ነው መጡና፣ ከዛ 500 ሺህ ትወስዳለህ ይቃታ ተገዝቶልህ ይሰጣል፣ ከዛ በአመቱ ደግሞ 590 አርገት ይሰጣል አሉ። ይሄን ከመሰደድ ማንኛውም ትርፍን አድርጎ የሚያበድራቸው ሁሉ ወለድ ነው። እቃ መግዛት ያለኝ ነው፣ እቃ መግዛት። ይህ እንደዚህ አይነት ወለድ ስራዎችን ወይም ባህርያቶቻቸውን ቀያየው ወለድ የሚሰሩ ወይም እዚህ ስላምን አይነት ነው ጠቃላይ አይልም። አምስት መቶ ሺህ ተበድረ አምስት መቶ ሺህ ጨምረው ስመ ተጨማሪ ወለድ ነው። ሁሉ ቀርቡ እንጀሮ ነፃ ሆሪ ባይህ ነው ቃይ ማንኛውም ትርፍ ያስገኝ የብድር አይነት ሁሉ መነሱ ነው። እሺ፣ እነሱ ደግሞ እንዳሉኝ ካሽ በካሽ ካሽ በእጅ ከሰጠን ወለድ ወለድ ይባላል። ግን ቃ ገዝተን ስንሰጥህ ደግሞ ከትርፉ ላይ ነው የሚካፍለው። እንዴት ይታያል እሱ? እቃን ቅድም ያልኩ ነበር። እቃ ለምሳሌ የሆነ መኪና መጣና የባንክ ቤቱ ባለቤት አስቀመጠላችሁ ገብታቸው አለርለ የባንክ ቤቱ ባለቤት መጣና አስቀመጠላችሁ፣ የሆነ እቃ መኪና። ይህን መኪና አንድ ሚሊዮን አሁን ከገዛቸው አንድ ሚሊዮን እሸጥላለሁ ያለ፣ ወደፊት ግን የምታመጣ ከሆነ ይሄንን አንድ ሚሊዮን አምስት መቶ ሺ አድርጌ ይሸጥላለሁ ያለ እቃውን ከሆነ አንተ የገዛኸው ይሄ፣ በቀጥታ ይሄ ወለድ ሊባል አይችልም።

እኔ ለዓለም ሙስሊሞች ድምጽ ነኝ ኢንሻላህ። መጮሁ ምን ዋጋ አለው አላውቅም። እንግዲህ የመጅሊስ አካሎች በሙሉ ኢትዮጵያ ላይ የሚገኙ በዚህ ጉዳይ ላይ ሹራ ቢያደርጉበት ምክክር ቢያደርጉበት መስጅድ በሌለበት አካባቢ መስጅድ እንዲሰራ ከመንግስት ጋር ተነጋግረው ይህን ነገር መፍትሄ ቢያደርጉላቸው መልካም ነው። የህዝቡ ግን ይሄ ተቃውሞ እያወጡን በዚህ መጮሁ ምናምን መፍትሄ አለሁ እያላ የመጅሊስ አካል አለ። ጉዳዩን ወደ መጅሊስ አካል ሙስሊሞች መናገር ማድረስ፣ ያ የመጅሊስ አካል የሙስሊሞችን ኃላፍትና ወስዶ ተቀምጧል መስራት አለበት። ለዚህ ነገር ለአክሱም ሙስሊሞች እንዲሁም በየትኛውም ሀገር ላይ ለሚገኙ ወንድሞቻችን አምልኮ የሚሰሩበት ቦታ አላህ እንዲያመቻችላቸው ማጸናለ ጥያቄ አለ ይበታል። ምራቅ መዋጥ ጾም ይፈታል ወይ? አጠራቅመው መዋጡ መክሩህ የተጠላ ነው። ነገር ግን የሚያበላሽ አይደለም፣ ጾሙ ላይ አያበላሽም። እሺ፣ ማንኛውም ከውስጥ የሚወጣ ነገር መልሳችሁ ብትውጡት ጾሙ አያበላሽም። አክታ ሲቀር ምንድነው? ይሄ ሻታ ሲቀር ሻታ ሲቀር ይሄ አክታና ምራቅ ምናምን፣ እነዚህ መክሩህ ናቸው፣ የተጠሉ ናቸው። ጾሙ ግን አያበላሹትም። አስታውቆ ግን ሰውየው አውቆ ሆን ብሎ ራሱ ነክቶ ቢያስታውቅና ያንን ቢወጣው ጾሙ ይበላሻል። ባይወጣው ራሱ አስታውከ ነክቶ አውቆ ሆን ብሎ ቢያስወጣ ጾሙ ይበላሻል። ሳያስበው እና ሳያውቀው ግን ከሆነ ሰውየው የዛኔ ጾሙ ይበላሽበት፣ ጾሙ ይበላሽበት። እሺ ለምሳሌ ታሞት የሚያስታውቀው ሰው አለ። የሱ ጾሙ ይበላሽ አሰላሙ አለይኩም፣ አሰላም አለይኩም ወረህመቱላሂ ወበረካቱ። ትንሽ ኮኔክሽን እያስቸገረኝ ስለሆነ ጠይቄ ልውረድ። የሞተ ሰው ይሰማል አይሰማል? ማለት ጥሪያችንን ይሰማል አይሰማም?

ወለው ሰሚዑ እንዳው ቢሰሙ እንኳን መስተጃቡ ለኩም የጠየቃችኋቸውን ነገር ሊቀበሏቸውና ሊያደርጉላቸው አይችሉም። ወይ ልቅያመት የክፍሩነ በሽርክ ስታጋሯቸው በነበራችሁት ነገር ይክዷቸዋል። ወለን ተስሚዕ ምን ፊልቁቡር ይላል። በቅብር ውስጥ ያለን ሰው ተናግረህ ማሰማት አትችልም ብሏል። ነገር ግን የሚሰማቸው ነገራቶች ስ እንዳሉት ክልክል ተገልጿል። ከነብ ሰለም እርሱም ምንድነው ሰላምታ። እንዲሁም ደግሞ ነብ ስ በበድር ጦርነት ጊዜ የሞቱትን ያናገሯቸው ያ ነው ለነቢዩ ላ በተአምር መልክ የሞቱ ሰዎችን እንዲያሰሙ አድርጎላቸዋል ብለን እናምናለን። ታቸዋል ነቢያችን ለ ላ ለም በበድር

ይወራቻ ከእናንተ በላይ ንግግር ይሰማሉ። ስለዚህ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ካደረገላቸው ድንቅ ተአምር ምንድነው? ሙታኖችን እንዲያናግሩና እንዲሰማቸው አድርጎላቸው ያ ነው። ልክ እንዲሁ እኛ ሄደን ቀብር ዝያራ በምናደርገ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እንደሚሰሙ ተናግሯል። وإنه ليسمع قرع نعالهم ልክ እናንተ ቀብራችሁ ስትሄዱ ጊዜ ጫማችሁንም ኮቴ ይሰማሉ ብለው ተናገሩ። ልክ ነው። ዚያራተል ቁቡር

አም አሰላ፣ ጥያቄ ነበረኝ። አንድ ይሄ ልጅ መስጅድ አለን እና ይሄን ማስጨረሻ እና እናግዝል እያለ ነው ወንድም የሚያየው ነው። ይሰማል ይሰማል፣ ወንድም መስጊዱ መስጊድ አማር ይባላል በወልዲያ የሚገኝ ነው። ብር አጥሮን በሄም የተገነባ በቴሌግራም ቻናል ከፍተን በቴሌግራም በተገኘው ብር ነው ተጀምሮ፣ እንግዲህ ይሄን እዚህ ደርሷል። ትንሽ ብር ነው የሚጎለን ለመጨረስ፣ የቻላችሁትን እርዱን። መልካም እሺ፣ የቻላችሁ ሰዎች ማገዝ ትችላላችሁ። አካውንትን አድራሻ መጠየቅ እና የመስጅዶችን ኮሚቴዎች በማናገር አካውንቲንግ የመስጂድ አካውንት። እሺ፣ እሺ ቀጥሉ ልጆች። ልጆች መቀጠል ትችላለህ ጥያቄላችሁ? ሁሱ፣ ይሰማል። ኡስታዝ ይሰማል፣ ትንሽ ኮኔክሽን አስቸግሮኝ። እንትን የቀደም ቁራን የቀራኸው ማለት ነው ምንድነው ቢሰማችሁ መልስ አይሰጧችሁም። ለእስማኑ ዱዓ ቁም ትለው እንዴ ይቀርሃት ቁርአን አያ አለች አይደለ? እሷን ለሙታን ሳይሆን ይሄ ቁርአን አያ ከሙታን ጋር ሳይሆን ከለጣውታዎች ነው፣ በጣውት ለሚመለኩት እንጂ ለሙታን አይደለም ይላሉ። እስኪች እንት እንትንሽ እንትን በለልኝ። ሙታኖችን አትሰማቸው የሚለውን ቃል በቀጥ ስታቸው በቃ ተናግራችሁ ማሰማት አትችልም የሚለው ነው አለ አንቀጽ ይፈታ